በሁሉም የደህንነት ካሜራዎች ላይ ሜጋፒክስል የሚል ነገር መመልከት በጣም የተለመደ ነው ሜጋፒክስል እንደሚታወቀው የምስል ጥራት ማለታችን ነው ብዙ ጊዜ ገበያ ላይ የምንመለከታቸው ካሜራዎች በሁለት ሜጋፒክስል በአራት በስድስት በስምንት እንደዚሁም በአስራ ሁለት ሊኖሩ ይችላሉ ከዚህ በላይም የምስል ጥራት ያላቸው የደህንነት ካሜራዎችም ልንመለከት እንችላለን ይህ ማለት ታዲያ ምን እንደሆነ ላስረዳችሁ ለምሳሌ በደህንነት ካሜራ አንድ ሜጋፒክስል ማለት ሰባት ሀያ ሬዞሊዩሽን ወይም ደግሞ ኤስ ዲ ማለታችን ሜጋፒክስል ስንል ደግሞ 1080 ሪዞሉሽን ያለው የደህንነት ካሜራ ማለታችን ነው። ይህም በፉል ኤችዲ የሚቀርጽ ካሜራ ነው። ልክ እነዚህ አይነት ካሜራ ደግሞ አራት ሜጋፒክስል ማለት በቱኬ ሪዞሉሽን የሚቀርጽ የደህንነት ካሜራ ማለታችን ነው። ስምንት ሜጋፒክስል ደግሞ ስንል በፎርኬ ወይም ደግሞ በአልትራ ኤችዲ ምስል የሚሰጠን የደህንነት ካሜራ ማለታችን ነው። ብዙ ጊዜ ሁለት ሜጋፒክስል ብንገጥም ሰጀስት የሚደረገው ጠበብ ያሉ ቢሮዎች፣ እንደዚሁም አነስ ያሉ የመኖሪያ ቤቶች ውስጥ ብንገጥማቸው ሰጀስት የሚደረግ ነው አራት ሜጋ ፒክስል ደግሞ ብንገጥም ሰጀስት የሚደረገው የህንፃዎች ሊፍት ላይ እንደዚሁም የህንፃዎች ኮሪደር አካባቢ ላይ ብንገጥም ሞሽ ሰጀስት ይደረጋ አራት ሜጋ ፒክስል በእነዚህ ኤሪያዎች ብንገጥም ሰጀስት የሚደረገው ከሁለት ሜጋ ፒክስል በተሻለ የሰዎችን ገጽታ በሚለይ መልኩ ሊቀርጽልን ስለሚችል ስምንት ሜጋ ፒክስል ሞስሊ ሰጀስት የሚደረገው ትልልቅ ፓርኪንግ ስፔስ እና በጣም ግዙፍ የሆኑ የማምረቻ ኩባንያዎች አካባቢ ሲሆን ይሄ የስምንት ሜጋ ፒክስል ካሜራ ሰጀስት ይደረጋል አንድ መርሳት የሌለብን ነገር ግን የሪዞሊሽን ወይም ደግሞ ሜጋፒክስላችን በጨመረ ቁጥር ስቶሬጅ ስፔሳችንንም አብረን መጨመር ይጠበቅብናል። ስለዚህ ይሄን ባገናዘበ መልኩ የምንጠቀመውን ሜጋፒክስል መምረጥ ይገባናል። ነፃ ገጠማ እንደዚሁም ስለ ደህንነት ካሜራ እውቀት ለማግኘት የምትፈልጉ ከሆነ ሱፐር ሲኪሪቲ ሶሉሽን ብላችሁ ዩቲዩብ ቻናላችን መከታተል ትችላላችሁ። እንደዚሁም ካሜራ መግዛት መቅጠ የምትፈልጉ ከሆነ ከስር በማስቀምጥላችሁ ስልክ መደወል ትችላላችሁ። መልካም ጊዜ